ከደብረ ሊባኖስ ከአባታችን ጋር አቡነ ተክለ ሃይማኖት ገዳም የሆሳዕናን ባህል ቅዳሴውና ስርዓቱ አልቆ ሁሉም ወደ በዓቱ በሚገባበት ሰዓት እኔም ቅዳሴውን ከነ ስርዓቱ ጨርሼ ከቤተ መቅደስ ወጣሁ። ቤተ ክርስቲያኑ ግቢ ውስጥ ድባቡ በጣም ያምር ነበር። ተረመሱ ተሰብስቦ ሁሉም በስርዓቱ ተከባብረው ነጭ ተለብሶ መውጣቱ ሞሎክሲዎች ይበዙበታል። ሁሉም የእድሜ ክልል ውስጥም አሉ፤ አሮጌቶች፣ ሽማግሌዎች፣ ወጣቶች፣ ጎሮምሶች፣ ህፃናት በግንባራቸው ላይ ዘንባባ አስረው በመስቀል ሰርተው ግንባራቸው ላይ በማሰር እጃቸው ላይ ቀለበት በመስራት የሆሳናን በዓል ድምቅ አድርገውታል። የቤተ ክርስቲያኑ ድባብ ይህን ይመስላል። በንጋታው ግን እኔም ወደ አዲስ አበባ ለመሄድ ጉዞ ጀመርኩ። በጠዋቱ አካባቢው ደምቋል፣ ግርግር በዝቶበታል። የገበያ ቀን ስለነበረ በጣም ያምራል፣ ድምቀቱ ድባቡ ይለይ ነበረ። በጉዞ ላይ እያለሁ የቀረስኩትን ትንሽ ላካፍላችሁና ወደ ዋናው ሀሳብ ይገባል። እንሆ ተጋበዙ። መኪናው እየሄደ እኔም ከቤተ ክርስቲያኑ መራቅ ስጀምር መራቅን ሳስበው የሆነ መንፈስ ወረረኝ። ስለ አባታችን ስለ አቡነ ተክለ ሃይማኖት ባሉበት ዘመን ኢትዮጵያ እንዴት ነበረች? ቤተ ክርስቲያንስ እንዴት ነበረች? በሳቸው ዘመን በኖርኩ ብዬ ተመኘው። በመስቀላቸው ተባርኬ፣ እግሮቻቸውን ስሜ፣ በጸሎታቸው ተደግፌ የሚፈታተነኝ መንፈስ በጸሎታቸው አግዞ ሲያርቁልኝ ብዬሳስብ ውስጥ የተነበሸ በሳቸው ዘመን ብኖር ዋና ቁልፍ ሀሳባቸው ንስሐ ስጋው ደግሞ መቀበል ነው። ከዋናው ምክንያታቸው ጋር ከራሴ ጋር ታገልኩኝ። ተመስጭ ወደ ላይ ተመለከትኩና በተመስጦ ጌታ ሆይ መች ትፈቅድልኝ ይሆን የኔ ተራመች ይሆን አልኩት በቀስታ። ሳላስበውም ባያመለጠኝ ጥያቄውን ወደ ራሴ አመጣሁት። ሱማ ፈቅዷል ሥጋዬን ብሉ ደሜን ጠጡ ብሏል። የእግዚአብሔርን ፍቃድ ያዘገዩት እኔው ራሴ ነኝ ብዬ ራሴን ወቀስኩኝ። አሁንም ጭንቅላቴ ሌላ ምክንያት ፈጠረ። ሳታገባ ተረጋጋ እንጂ ባይሆን አግብተ ሁለታችሁም ሆናችሁ ብትቀበል ብሎ ምክንያት አቀረበልኝ። እኔም ካሁን በኋላ ምክንያት ላለመቀበል ወስኝ ያለው ብዬ ለራሴ መለስኩለት። ስጋው ደግሞ መቀበል ተዳር ከመፈለግ ከመያዝ ጋር ለምን ይገናኛል? ሞት ቀጠሮ የለውም። ዛሬ ይምጣ ነገ ይምጣ አይታወቅም። በመሃል መልአከ ሞት ቢመጣ ምን በምን አመልጠዋል? እሱ ደግሞ ምክንያት አይቀበልም። ለእናቴ ለወንድሜ እንኳን ልንገር አደራ እዳይን ልክፈል የተጣላውትን ይቅር ልበል አንድ ደቂቃ ፍቀድልኝ ብለው አይሰማኝም እንዲያውም ለመናገር እንኳን ፋታ አይሰጠኝም አፈፍ አድርጎ ነው ነፍሴን ይዟት የሚሄደው ስለዚህ ያለኝ አማራጭ ከእግዚአብሔር ጋር ተጣብቄ እየኖርኩ እሷም ፈሪሃ እግዚአብሔር ያላት ለቤተ ክርስቲያን ፍቅር ያላት ከተረጋጋው ጊዜውንና ሰዓቱን ጠብቆ ራሱ እግዚአብሔር በምክንያት ያመጣታል። ከእኔ የሚጠበቀው ጽድቁንና መንግሥቱን መሻት ብቻ ነው ብዬ ለራሴ መለስኩለት። ጭንቅላት የዋዛ አልነበረም። ሌላ ተጨማሪ ጥያቄ አመጣልኝ። ሚስትስ ባይሰጥ ባይፈቀድልህስ? ብሎ ለራሴ ጥያቄ ጠየቀኝ። እኔም የኖርኩትን እድሜንም አሰብኩት። ለሰማንያ ዓመት የቀረኝን እድሜ አሰብኩ። ራሴን ወዘወዝኩ። የኖርኩትን ያህል ላልኖር ይችላለሁ ብዬ አሰብኩኝ። ከመጨናነቅ የተነሳ ጭንቅላቴ ሊፈነዳ ደረሰ። ከጭንቅላቴ ጋር ታገልኩና ወደ ሀሳብ የገባው ራሴን መልሽ የጠየቅኩት እስካሁን እሱ ነበር እየጠየቀኝ የነበረው። ንስሐ እንዳልገባ የሚያግደኝ ነገር ምንድን ነው ብዬ ራሴን ጠየቅኩት። መቼም ሰው ንጹሕ አይደለም። ብዙ ሰዎችን ዋሽቻለሁ፣ አሳዝኜ በድያለሁ። ከእግዚአብሔር ሕግ ተላለፍ ያለው ዘሙች አለው አጢአት የተባለውን ሁሉ ሰርቻለሁ። እግዚአብሔርን አሳዝኘዋለሁ እናንተ ሸክማችሁ የከበደ ደካሞች ወደ እኔኑ እኔም ማሳረፋቸዋለሁ ያለው አምላክ የእኔም ሸክም ከብዶኝ ማራገፍ እፈልጋለሁ ብዬ ወሰንኩኝ። ግን ትንሽ ከረፈደ ነቀው ለካስ ሕማማት ገብቷል። ባለ አምሳም ንስሐ የለም ስግደትም የለም በባለ አምሳ ስለዚህ የንስሐ ጊዜ እስከሚደርስልኝ በጸሎት በቅዳሴ በጸበል ለማሳለፍ ወሰንኩኝ። እግዚአብሔር ፈቅዶ ለዚህ ክብርም እንዲያበቃኝ በጸሎታችሁ አስቡኝ። የኔን ነገር እዚህ ላይ ቋጨውና የማይተክተው ሀሳቤ ወደ ገዳም ውስጥ ከተተኝ ሌላ ሀሳብ ውስጥ ከተተኝ ስለ ገዳሙና የአባታችንን አኗኗር በውስጤ ሳልኩት። የቤተ ክርስቲያናችን ሕግና ስርዓትን ጠብቀው ከተጋደሉ ብዙ አባቶች አንዱ አባታችን አቡነ ተክለ ሃይማኖት ናቸው። በእኛ ጊዜና በእሳቸው ጊዜ ያለውን የቤተ ክርስቲያንና የመንግስት የስልጣንን ወሰንን አለምኩት። ይች ቤተ ክርስቲያን ለኢትዮጵያ ባለ ውለታ መሆኗን የእኛ ዘመን መንግስት ዘንግቶታል። ህዝቡም አያውቅም። የኢትዮጵያ ሀገር መሰረቷ ሀገር ተብላ እንድትጠራ ያደረገው ኦርቶዶክስ ተዋህዶ እምነት ነው። አሁን ግን በተቃራኒው የተገፋች ነው። ኮርኳሚዎቿ በዙ። ብዙ መከራ ፈተና ቢያጋጥማትም በደሙ የተመሰረተች ሀገር ሃይማኖት ስለሆነች አትጠፋ ይህን በተመለከተ አንድ መምህር የሰበከውን ትምህርት አሰብኩ። የልቤን ስለተናገረው ከብዙ ጥቂቶቹ ቆርጬ ልጋብዛችሁና ፕሮግራሜን ላብቀው። ስለተከታተላችሁኝ አመሰግናለሁ። ክበሩልኝ፣ ቤተሰቦች አመሰግናለሁ ልክ መንግስታዊ ሃይማኖት የመጣ ይመስላል። ቺ ለሀገር ባለውለታ የሆነች ቤተ ክርስቲያን፣ ታቦቷን ተሸክማ ጦር ሜዳ የዘመተች ቤተ ክርስቲያን፣ ትምህርት ሚኒስቴር በሌለበት ጊዜ ትምህርት ሚኒስቴር ሆና ያገለገለች ቤተ ክርስቲያን፣ ጤና ሚኒስቴር በሌለበት ጊዜ በጸበሏ በእምነቷ በመስቀሏ ትፈውስ የነበረች ጤና ሚኒስቴር ሆና ያገለገለች ቤተ ክርስቲያን፣ ስልጣኔን ያስተማረች፣ ጀግንነትን ያስተማረች፣ ስርዓትን ያስተማረች፣ ዘመን አቆጣጠርን ያስተማረች፣ ፊደል ቀርጻ የሰጠች የሁሉ ነገር ባለ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 በነ ንስጥሮስ በነ መቅዶኒዎስ በነ ሰባሊዎስ በነ ይሁዳ ያልጠፋች ቤተ ክርስቲያን በዘመኖቹም ሐሰተኞች አትጠፋም። እንደውም እየሰፋ ክብር ግባ አመስግኑት እየበዛን ጠጠር መጠያ ጠፍቶ በመቅደሱ ተሰብስበን ይው እግዚአብሔርን እያመለክ ነው። ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ አድርጉት። ሀሳብና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ክበሩልኝ። አመሰግናለሁ፣ አመሰግናለሁ። ክበሩ።